ሰላም እንዴት ናችሁ? ዛሬ የምናየው ቢግ ባዘር የሚለውን ፊልም ይሆናል። ፊልሙ ሲጀምር ሄነሪ በውትድርና ሀገሩን ካገለገለ በኋላ ወደ ሆንግ ኮንግ ተመለሰ። በሆንግ ኮንግ እሱ ድሮ ወደተማረበት ትምህርት ቤት አስተማሪ ለመሆን አመለከተ። የትምህርት ቤቱ ዳይሬክተር ምንም የማስተማር ልምድ ባይኖረውም አስተማሪ እንዲሆን ተስማምተው ስራውን ሰጠው። ሄነሪ ከመውጣቱ በፊት ዳይሬክተሩ የምታስተምርበት ክፍል ግን በጣም ረባሽ ምንም ጸባይ የሌላቸው ተማሪዎች ያሉበት ክፍል እንደሆነ ነገረው። በነጋታውም ጠዋት በመጀመሪያ የስራ ቀን ለማስተማር ወደ ክፍሉ ሲሄድ ግን ያጋጠመው ክፍሉ ተዘበራርቆ፣ ግማሹ ተማሪ ተኝቶ፣ አንዳንዶቹ እየዘፈኑ ሌሎቹ ቪዲዮ ጌም እየተጫወቱ የሚገርመው ደግሞ ክፍል ውስጥ በስቶቭ ምግብ እየሰሩ አስተማሪው፣ እንደ ገባ ቢያዩትም ፍጹም ችላ ብለው እየሰሩ የነበረውን ስራ ዝም ብለው ቀጥለዋል። ሄነሪ ተማሪዎቹ ትኩረት እንዲሰጡት ቢጠራቸውም እነርሱ ግን እንዳላዩ ተውነው ስራቸውን ቀጠሉ። እየጠራቸው ስላልሰሙት ወደ እነርሱ ሄዶ እየሰሩት ያለውን ነገር ላይ አስተያየት መስጠት ጀመረ። ምግብ የሚሰሩት ጋር ሄዶ ጨው እንዳያበዙ ለጤናቸውም ጥሩ እንዳልሆነ ነገራቸው። ከዚያም ሙዚቃ የሚጫወተው ልጅ ጋር ሄዶ መሳሪያ በመጫወት ትንሽ ረዳው። ተመሳሳይ ጌም ወደሚጫወተው ልጅ ሄዶ ብዙ ሰዓት ስልክ ላይ መቆየት አይኑን እንደሚያሳመመው ነገረው። ከዚህም በኋላ ወደ ብላክቦርዱ ሄዶ ስሙንና ስልኩን ጻፈ። ተማሪዎቹ የእጅ ጽሁፉ ስለሚያስጠላ ሳቁበት። ከተማሪዎቹ መካከል አንዱ ደውሎ ከክላስ እንዲወጣ ጠየቀው። ሄነሪ ግን ስቆ አለፋቸው። ከዛ ተማሪዎቹ ደግሞ ሄነሪን ትተው ወደ ወደ ስራቸው ተመለሱ። ከዚያም ሄነሪ ቾኩን በፕላስቲክ ወጥሩ የእሳት አደጋ መቆጣጠሪያውን መታውና ክፍሉ ውሃ በውሃ አደረገው። ተማሪዎቹ በሰበሱ። በስተመጨረሻም ትኩረቱና ትኩረታቸውን አገኘና እንኳን ወደ ክፍል ላይ በሰላም መጣችሁ ብሎ ፈገግ አለ። ከትምህርት በኋላ አምስት ተማሪዎች ተሰብስበው እያጨሱ የቡድኑ መሪ ጃክ ሌላ ክላስ ያለችውን ልጅ ፎቶ እያየ ጓደኞቹ አይተውት እንደወደደ ታውቀው እሱ ላይ ተሳሳቁበት። ከዚያም የጃክ ቡድን በልብስ ማስቀመጫ ክፍል ውስጥ ከትምህርት ቤቱ የሀብታም ልጅ ጋር ጸብ ውስጥ ይገባሉ። ከዚያም ጃክን ያላግጥበትና ያናድደዋል። ምክንያቱም እሱ ድሃ ስለነበረ። የባስኬትቦል ቡድኑ ልምምድ ሲያደርግ ጃክ የለስላሳ ጠርሙስ ጥሎ የባስኬትቦል ቡድኑን አምበል እንዲጥለው ያደርጋል። እነ ጃክ ባደረጉት ስራ ተደስተው ሲሳሳቁ የእንግሊዝኛ አስተማሪያቸው ታያቸዋለች። ከዚያም እሷንም ፕራንክ አድርገው ውሃ ይደፉባታል። እሷም እየተበሳጨች ዲስኳም ታጸዳለች። በሌላ በኩል ዳይሬክተሩ ተጨቋል ምክንያቱም የትምህርት ቤቱ ቦርድ የሚሰጠውን የገንዘብ ድጋፍ ሊቀንስ ስለሆነ፣ የትምህርት ቤቱ ቦርድ ትምህርት ቤቱን እየጎበኙበት ባሉበት ሰዓት ላይ ሄነሪ ወደ ክላሱ ሊገባ ሲል ተማሪዎች ውሃ በክላሱ መግቢያ በር ላይ ውሃ ከላይ ሰቅለው ፕራንክ ሊያደርጉ ሲጠባበቁ በሩን እንደከፈተው ውሃውን የያዘው መዘፍዘፊያ ሲመጣ ችሎታውን ተጠቅሞ ወደ ተማሪዎቹ መጥቶ ይረጫቸዋል። ተማሪዎቹ ሊስቁ ተዘጋጅተው ደንግጠው ሄነሪን ያዩታል። ሄነሪም እንደገባ ጃክ ሲጋራ ሲያጨስ ስላየው ሲጋራው እንዲሰጠው ጠየቀውና ሄነሪ ሲዘፍን የነበረውን ልጅ ሲጋራው እዚህ ሲጋራ ውስጥ ምን ምን እንዳለ ከነገርከኝ ከክላስ መውጣት ትችላለህ ይለዋል። ልጁም በትክክል ሲጋራ ውስጥ ምን ምን እንደሚገኝ ይነግረዋል። በዚህም ምክንያት ልጁ ከክላስ እንዲወጣ ሄነሪ ይፈቅድለታል። ልጁም በደስታ እየዘፈነ ከክላሱ ይወጣል። ሄነሪ ለሁሉም ተማሪዎች ሲጋራውን ይሰጣቸዋል። በዚህ የዚህ ሲጋራ ጉዳቱ ምንድን ነው? ይህንንም መልሱልኝ ብሎ ይጠይቃቸዋል። ለመጀመሪያ ጊዜ ተማሪዎቹ ከክላስ ለመውጣት ሲሉ ሄነሪ የሚጠይቃቸውና የሚነግራቸውን ነገር መስማት ይጀምራሉ። በዚሁ ቀን ከትምህርት በኋላ የባስኬትቦል ቡድኑ አንዱን የነጃክን ጓደኛ ጠልፎ በመጣል ድብድብ ይነሳል። ምግብና ጠረጴዛዎችን መወራወር ይጀምራሉ። ሄነሪም ስለ ድብድቡ ሰምቶ ሲሄድ የሱ ተማሪዎች እንደታገዱ ይሰማል። ሄነሪም ወደ ታገዱት ተማሪዎች ሲሄድ ጃክን ሲደባደብ ያገኘዋል። ጃክን በንዴት ትምህርት ቤቱ ፍትሃዊ እንዳልሆነና የሀብታም ልጆች ሳይቀጡ እነርሱ ብቻ እንደታገዱ ይናገራል። በዚያም ቀን ሄነሪ ወደ መዝገብ ቤት ሄዶ የአምስቱን ልጆች መረጃ ማየት ይጀምራል። የመጀመሪያው ልጅ ዙፋ ይባላል። የፓኪስታናዊ ቤተሰብ ልጅ ሲሆን በዘሩ ምክንያት እንደሚገለል ያያል። ዙፋ የሚፈልገው ሙዚቀኛ መሆን ብቻ ነው። ሁለተኛው ልጅ ደግሞ ዲና ትባላለች። ከመጀመሪያው ጀምሮ አባቷ አይወዳትም። ምክንያቱም ወንድ ልጅ ነበር አባቷ የሚፈልገው ነበረውም አባቷ እንዲወዳት ከልጅነቷ ጀምሮ ፀጉሯን ትቆረጣለች፣ ሱሪ ታደርጋለች፣ እናም በመኪና ትጫወታለች እንደ ወንድም ለማስመሰል አባ ትሞክራለች። አባቷ ግን ምንም ግድ አትሰጠውም ነበር። ሶስተኛና አራተኛዎች ወንድማማቾች ሲሆኑ ብሩስ እና ችሪስ ይባላሉ። እናታቸው በልጅነታቸው ከሌላ ወንድ ጋር ጥላቸው ጠፍታለች። በዚህም ምክንያት አባታቸው ሰካራም እንደሆነና ልጆቹንም እርስ በርሳቸው እየተደጋገፉ ብቻቸውን እንደሚኖሩ ይረዳል። ብሩስ ከእውነት አለመራቅ ቪዲዮ ጌም ይጫወታል። ክሪስ ደግሞ ለቤተሰቡ ምግብ ለመግዛት ይሰራል። በስተመጨረሻም ሄነሪ ስለ ጃግን ምንም ነገር ማግኘት አልቻለም። ከዚያም ጃክ በአንድ ሬስቶራንት ውስጥ ለስራ ከአንድ ሀብታም ጋር ከአንድ ሀብታም ላይተር ሊሰርቅ ሲሞክር ይደረስበትና ይደበድቧል። ከዚያ ግን ተማሪ መሆኑን ስላወቀ ገንዘቡን ገንዘብና ስራ ሰጥቶት ያባርረዋል። ከዚያም ሄነሪ የዙፋ ቤት ይጎበኛል። ዙፋን ግን እየሮጠ ያገኘዋል። ትኬት ሰርቆ እየሮጠ እንደሆነ ያውቅና እርሱንም አረጋግቶ ከእሱ ጋር ወደ ድልድይ ይዞት ሄዶ ያወራዋል። ከዚያም ዙፋ ወደ ሙዚቃ ባንድ ጋር ሄዶ መዝፈን ይጀምራል። ሄነሪም አብሮት ይዘፍናል። አብረውም ይደሰታሉ። በሌላ በኩል የብሩስና የክሪስ አባት አምሽቶ መጥቶ ቢራ እንዲገዙለት ይጠይቃቸዋል። እምቢ ሲሉትም ደብተራቸውን ይበታትነዋል። ሄነሪም አባታቸውን በጠዋት አግኝቶት ወደ ሱስ ማገገሚያ እንዲገባ ይነግረዋል። በሌላ በኩል ደግሞ የዲና አባት የመዋቢያ ዕቃ ይዞ ወደ ቤቱ ሄዶ ለዲና ይሰጣታል። ዲናም የተሰጣትን መዋቢያ ታናሽ ወንድሟን ቀብታ አባቷን መኪና ሰርቃ ልትወጣ ስትል በር ላይ ሄነሪን ታገኟለች። ከዚያም ያለመንጃ ፈቃድ መንዳት ለአደጋ እንደሚያጋልጥ ይነግራታል። ወደ መኪና ውድድር ይዟትም ይሄዳል። አባቷንም ጋብዞት ከእሷ ጋር እንዲወዳደሩ ያደርጋል። አባትና ልጅ በጣም በእልህ መወዳደር ይጀምራሉ። ከዚያም ከመወዳደሪያ መስመሩ ወጥተው የዲና መኪና በትልቅ መኪና ይጨፈለቃል። አባቷም ዲና የሞተች ስለመሰለው ያለቅሳል። ዲናም ሲያለቅስ ሰምተው እንደሚወዳት ታረጋግጣለች። ከዚያም ብሩስና ክሪስ ወደ ሱስ ማገገሚ ይሄዳሉ። ሲደርሱም አባታቸው እየተጠየቀ ያሉ እርሱም መጠጥ ለምን እንደጀመረና በሚስቱ ምክንያት እንደጀመረ ከዚያም በኋላ ልጆቹ እንደረሳቸው እያለቀሰ ይናገራል። ወንድማማቾቹም እያለቀሱ ከክፍሉ ይወጣሉ። ጃክ በበኩሉ የቅድሞ ሰውዬ የሰጠውን ስራ እየሰራ ባለበት ሁኔታ የተጋጣሚው ሰውዬ ውሃ ላይ መድኃኒት እንዲጨምሩ ያስገድዱታል ለመጨመር ሲል ይያዝና ማን ጨምር እንዳለው ሊናገር ሲል አፉ ውስጥ ውሃ ሞልተው ሎከር ውስጥ ይከቱታል። ሄነሪም ደርሶ ጃክን አይተውት እንደሆነ ይጠይቃቸዋል። እነርሱም አላየነውም ሲሉ ከሎከር ውስጥ ጃክ ይጮሃል። ያለበትንም ሄነሪ ያውቃል። ሊያስወጣውም ሲል ድብድብ ይነሳል። ሄነሪ ሁሉንም ይዘርራቸውና ከዋና ተደባዳቢው ጋር ሄነሪ ድብድብ ይጀምራል። ሄነሪም በድብድቡ መሃል ዋና ተደባዳቢውን ይዘሯል። ሄነሪም ተማሪውን ለማዳን ዋና ተደባዳቢውን በማሸነፉ ዜና ተሰርቶ ታዋቂ ይሆናል። ትምህርት ቤት ውስጥም ዜናው ሁሉም ሰው ያየዋል። ክፍል ውስጥም ሲገባም ተነስተው ይቀበሉታል። ከዚያም በኋላ ሁሉም ተማሪዎች በትምህርታቸው በስርዓት መከታተል ይጀምራሉ። ነገር ግን ብሩስ ብቻ ትኩረት ማድረግ ያቀታውና ሱስ ይጀምራል። ከዚህ በዚያም ምክንያት ድብርት ውስጥ ገብቶ ራሱን ለማጥፋት ኮሌደር ላይ ይዘላል። በቶሎ ወደ ሐኪም ቤት ይዘው ስለሄዱ መትረፍ ይችላል። ሆኖም ሄነሪ ተማሪዎቹን በስርዓት አልተከታተለም በማለት የትምህርት ቤቱ ዳይሬክተርና ቦርዱ ሄነሪን ያባርሩታል። በዚህም ምክንያት ተማሪዎቹ ሁሉም በሐዘን ተሰናበቱት። እርሱም ከሄደ በኋላ ግን ተማሪዎች ሄነሪን ለማኩራት ጠንክረው በማንበብ ጥሩ ውጤት ለማምጣት መስራት ይጀምራሉ። በስተመጨረሻም የመፈተኛቸው ቀን ሲደርስ ሄነሪ በመጀመሪያ ጃክን ተደባድቦ ያስመለጠው ሰውዬ እና ጓደኞቹ ተሰብስበው መጥተው ተማሪዎቹን ያግቷቸዋል። የተማሪዎቹ የመፈተኛ ሰዓትም እያለፈ እንደሆነ እያለፈ እንደሆኑና መፈተን እንደማይችሉ እያሰቡ ተማሪዎቹ ደንግጠው ፈርተው ቁጭ አሉ። ነገር ግን ሄነሪ በስተ መጨረሻ ደርሶ ተማሪዎቹ ተደባድቦ ያስለቅቃቸዋል። ተማሪዎቹም በፍጥነት ሄደው ፈተናውን ተፈትነውን ጥሩ ውጤት አምጥተው አለፉ። ሄነሪም በተማሪዎቹ ውጤት ደስተኛ ሆኑ፣ አቀፋቸው። ፊልሙ በዚህ ይጠናቀቃል። በሌላ አጓጊ ታሪክ እስክንገናኝ ድረስ ደህና ሰንብቱ።